ሰላም ሰላም ሰላም እንዴት ናችሁ? ውድ አትጠገብ ዩቲዩብ ቻናል ቤተሰቦች፣ አትጠገብ ነኝ። ዛሬም እንደተለመደው በሌላ በአዲስ እናንተን ያዝናናል ብዬ ባሰብኩት ቪዲዮ ተመልሼ መጥቼላችኋለሁ ማለት ነው። ዛሬ በእርግጥ የመጣሁበት ቪዲዮ ጭራሽ የማትጠብቁት የማትጠብቁት የማትጠብቁት ነው። እኔና ሶፊያ ላይ የነበረውን ነገር እስከ ዛሬ የተፈጠረውን ነገር አይታችኋል እንግዲህ ከግራስ ተደፍቼ ይቅርታ ጠይቂያታለሁ። እሷም አላሳፈራችኝም፣ ይቅርታዬን ተቀብላለች። ከዛም በኋላም ይቅርታ ባ ብለን ጓደኛሞች ነን አሁን እና ታውቃላችሁ፣ አስቀይሜያታለሁ። በጣም ተቀይማ ነበር፣ ተከፍታ ነበረ። ብዙ በማይደረጉ ነገሮች ሌላ እንትን ውስጥ ገብተን ነበር። እሷም በልክ ተገባብተ ምናምን፣ ብዙ የማይደረጉ ነገሮች ስህተቶች ሰርተናል እና ለዛ በመጀመሪያ ያስቀየምኳችሁ ቤተሰቦች፣ ያስቀየምኳችሁ ኦዲየንሶች ከልቤ ከልቤ ከልቤ ይቅርታ አድርጉልኝ እያልኩኝ ይቅርታ ልጠይቃችሁ እፈልጋለሁ መጀመሪያ። እና ሶፊንም እንደዛ ከሰው ፊት በእርግጥ በሽማግሌ ይቅርታ የጠየኳትም እና ይቅርታ ከጠየኳት በኋላ እንደዛ አስከፍቻት አለው፣ እንደዛ እና ድጃት አለው። እንደዚሁም ብዙ የሶፊያ ኦዲንሶች ተቀይማችሁኛል እና በዚ አጋጣሚ በጣም ይቅርታ አድርጉልኝ። ው ቅርታ ያካደረገችልኝ እናንተም እንደምታደርጉልኝ ተስፋ አለኝ እና ምንድን ነው ዛሬ አንድ ስጦታ ልስጣት ና አላስደስታት ብዬ፣ አንድ ማጠብቀው አላሸኩትም ራሱ ቸኩዬ እንደሰጡኝ እንደዚህ ነው በፌስታል ተቀብዬ የመጣወት ማለት ነው። ለአንድ ማጠብቀው ስጦታ ገዝቻለሁ። ለኔም ለሷም ነው የገዛሁኝ። ማች ነው በርግጥ፣ ማች ስለሌለን እና አንድ ማጠብቀው አሪፍ ጊፍት ገዝቻለሁኝና ያንን ነው የምንሰጣት ዛሬ። ያው ብዙ ደብሯት ነበር ሶፊያ። ብዙ አናድጃት አለው አስከፍቻት አለው ከዚህ በፊትም በእሷ ላይ የተፈጠሩትን ነገሮች መቼም ሁላችንም እናውቃለን። እኔ ያው የመቸኮል ያለመረዳት ነገር ሆኖብኝ ነው እንጂ ምን አይነት ሴት እንደሆነች የምናቅ ነን ሁላችንም እና ያው ከዚህ በፊትም በብዙ ነገሮች ተጎድታለች በጓደኛም በምንም በምንም። ከዛ በላይ ደግሞ ያንን ተረድቼ እኔ ከሷ አጠገብ ሁኜ እሷን እንደማጽናናት ሌላ የሰው ወሬ ያልሆነ ነገር ሰምቼ አስከፍቻታለሁኝ፣ አናድጃታለሁኝ እና ያንን በዚህ በአንድ ነገር ባልክሳትም ትንሽ እንኳን ቢሆን ይክስልኛል ብዬ ይህን ነገር ለሁለታችንም ለእኔም ለሶፊያም ገዝቼ አምጥቻለሁኝ ማለት ነው። ቤተሰቦች እና ደውዬ ላታለሁ። እኔ ብያታለሁ፣ እየመጣች ነው። ጊፍት እንደምሰጣት ምናምን አታውቅም። በእኔ ኦዲዬንሶች ፊት ይቅርታ ልጠይቅሽ እፈልጋለሁኝ፣ የእኔ ኦዲዬንሶችም እንደታረቅን ይቅር እንደተባባልን ይቅር እንዳልሽኝ ይወቁ ብዬሽ እኔ የጠራኋት ከእሷ ቤት ጀርባ ነኝ። ከዛው ከእሷ ሰፈር ነኝ እና ላሳያችሁ፣ መጀመሪያ ለእናንተ ላሳያችሁ፣ ላሳያችሁ ሰርፕሬዝ አድርጋችሁ ካሜራማ ሰርፕራይዝ ማድረጋችሁ ይሻላል። አላሳያችሁም። ለእናንተም ሰርፕራይዝ ነው ማድረጋችሁ። እሷንም እዚህ የት ጋር እንደብቀው፣ ሌላ ቆሻሻ ነገር እናስመስለው ነው። አይኗን ጨፍኝ ነው የምሰጣት። ከዚህ ጋር እንደዚህ እናድርገው የሰው ነው የሚመስል፣ የኔ አይመስልም። ስለዚህ ዝም ብዬ ጠራት አለሁኝ። ትመጣለች፣ እየመጣች ነው። ወጥቻለሁ ብላለች። ከጀርባ ከቤታ ጀርባ ስለሆነ ነው። ትመጣለች። ከዛ ይቅራልሽ ይቅር ተባባልን። ይቅርታ አድርግልኝ በድጋሚ በእኔ ቤተሰቦች ፊት ይቅርታ ልጠይቅሽ ብዬ ይቅርታ ከጠየኳት በኋላ ይህን ሰርፕራይዝ ሰጣት አለው ማለት ነው። እናንተም በጉጉት በጉጉት ጠብቁ። ማጠብቁት ጭራሽ ማገምቱት የሆነ ነገር ነው ይህ ነገር ማለት ነው። ቤተሰቦቼ እና እስኪ ትምጣ ንጠብቃት። ትንሽ ንጠብቃት። ብዙ ላወራባችሁ ብዬ ነው ትንሽ ንጠብቃት

መቼም ለእኔ ቪዲዮ አይደለም። እንደዚህ ፋፋሽን የት ልትሄጂ ነው? ስራ አለ፣ ስራ መስራት ነው። እንሰራለን እንደነገርኩሽ ነው። የኔ ኦዲንሶች አላወቁ መታረቃችን እና በእኔ ኦዲዬንሶች ፊት እንዳስከፋሁሽ ደግሞ በእኔ ኦዲዬንሶች ፊት ይቅርታ አልጠይቅሽ ስለፈለግኩኝ ነው፣ ካሜሬ ይጠበቅኩሽ ስናገራቸው ነገሮች ካሉ ለኦዲዬንሶች ተናገራቸው። አሰላሙ አለይኩም ምንድና። የተከበራችሁ የማሪና ባልክ ቤተሰቦች እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ ቤተሰቦቻችን ደህና ናችሁ? አረ፣ አባ ጋይስ እንደዚህ ነው የማረግባት። የምር ሁሌ ነው እንደዚህ የምታረግብኝ። አታበላሽብኝ። ለእራሱ ያምራል። የምር በጣም አብሮብሽ

በረታበታት ቆየች በጣም በጣም ብዙዎቹ መቶሽ እየገቡ ነው። እኔ መቶሽ አላስገባኝ አሉ ለምሮ እኔ መቶሽ የማያስገቡ አሉ። የአስገባ ነገራችን ላይ ቤተሰቦች በጣም ይወዱሻል፣ ያከብሩሻል። ያው ጥፋሽ ገባ ስታጠፊም ወይ ስናጠፋ ሁላችንም ቢሆን ስለሚወዱን ነው የሚመክሩን፣ ብዬሽ ነው ለእኛ ብሎ ነው። ግን ለእኔ ሲሆን ዘገዩ ስንቶች ዩቲዩበሮች እስኪ አሁን ከኔ በኋላ መጣው። እስኪ አሁን ከመቶ ሻልፈው ለኔ ሲወልም ብረም ይዘገዩ። በዚሁ አጋጣሚ ተናገሪልኝ፣ ይህን ነገር ንገሪልኝ። አቤት ሰዎች፣ ያው ሰብስክራይብ አድርጓት፣ ስሜታ እየተጎዳ ነው። እችልሽ ስሜታ እየተጎዳ ነው። አበረታቷት፣ አበረታቷት። አዎ እንግዲህ እና ምን ነበረ፣ ልሄድ ነው የምር። መርካቱ ዕቃ ተምሏል። ምነው መሰለሽ አሁን፣ አይንሽን ጭፍኝ መጀመሪያ

ከነበርሳሽ እኮ ችግር የለውም። አታይም ነው እስቶ አሁን ለጊዜው እሱን አለመጣሁልሽም። እሱን ለረመዳን አመጣልሻለሁኝ። አልገብቻለሁ። በዚህ ለረመዳን ከቤትሽ ካስፈጠርሽኝ ቁርአን ይዤልሽ እመጣለሁ። አሁን እናፈጥራለን። እንደት ነሽ? አላፈጥራም። ቤት ይገዝ ቁርአን ብቻ ነው ግምት። ሌላ ግምት የለሽም። መጽሐፍ ሌላ ባሊኝ ችግሮ ልግዛልሽ። ቤተሰበች ልጅ አብዳለች። እግዚአብሔር ስጦታ ነው። ሶፊያ አይንሽን ጨፍኝ። እንደሱ አይደለም ይታያል። እንደሱ አዞረኝ እኮ ሌላ ግምት የለሽም በጣም የምታሳዝኝ ሰው ነሽ። እንዴት እንደዚህ ብቻ ትገምቻለሽ? እኔ ላንቺ ቺም ብቻ ነው የማድረግ አቅም ያለኝ። እሻሽ እት ይብራበሽሽ ነው እንዴ? አይ ዲ ጋይስ አረ ሳይ እሺ፣ ለግለጥ እንዳገልጭ የመጨረሻ የመጨረሻ ግምትሽ ቀሚስ ቀሚስ እያየሽ ነው ማለት ነው። ያ ይሄ ዘይት እሺ አይንሽን ግለጭ እ በእናንተ ሃይማኖት ሽቦን ይፈቀዳል አይደል? ይፈቀዳል። ቀሚስ እግዚአብሔር አንቺ አይ፣ ሁለቱም ያምራል። በጣም ምረጭ። አንዱ አንዱ አይ አይ ያምራል። ቤተሰብ እንደምታዩት፣ እንደዚህ አይነት ሽፎን አንድ አይነት ነው። ከለሩ ነው ትንሽ ቀየርኩት እንጂ ሁሉም ነገሩ አንድ አይነት ነው።

በትንሹም በዚህ ስላስ ደስትሽ ብዬ ነው ይሄን ልጅ የመጣሁኝ። ያምራል። በጣም ለብሰን ብናሳያቸውስ? እቺ ሰርፕራይዝ እናድርጋቸው። ለብሰን ቤትሽ ቅርብ ነው አይደል? ቤትሽ ለብሰን እንምጣ። ቤተሰብ ለብሰን

ላይ ሷል ተመቻት እንጃልኝ እንጃ መላት ቻለው ቀን እንዳለ ያየን ቀን እስኪ መልሰን እንዲያው ዝምብዬ ብዬ ተስፋ አደርጋለ ማውቃና ንቆን ሀሳብ አራርቆን መፍትሄ ላይሆን መለያየቱ መደማመጥ ርቆን ግለኝነት ከንቱ እንዳልተፋቀር ለየን ከስንቱ ወይኔን አልደላኝ ወይሷ አልተመቻት እንጃልኝ እንጃ መላት ቻለው ቀን እንዳለያ አየን ቀን እስኪ መልሰን እንዲያው ዝም ብዬ ተስፋ አደርጋለን

እስከ እግራችን አስገባ እናሳያቸው። ያምራል ወደሻል ሽፎ በጣም እግዚአብሔር ረጀመ። ይሄ ሙሉ ቢሆን በተለይ በጣም ነው። አው ለእናንተ እንደዛ አይፈቀድም ማለካ። አው ስለዚህ ምን እናደርገዋለን? እቺ እንደዚህ እቺ ስካሉ እቺ እንደዚህ እቺ ልበሺ። አይ ጂሽ አይታይ ልበሺ። ከቀዩ ሂጃብ ጋር ደግሞ በጣም ነው ያማረብሽ ወይዘበይ ወደ ሸዋል ነው። ቤተሰቦች እንዴት አያችሁት? ልብሳች በጣም ነው የሚያምሩ። ያው አሰፋፉ ራስ ትንሽ ሰፋኝ እንጂ ትንሽ አው ሳይዝ ይችላል። እንኳን ልኬን የሆነ ብዙ ምንትን አላለ። በጣም ነው የሚያምሩ ነው። እናሳያችሁ፣ ወርደ እንደገና እየወረድን እናሳያችሁ። ወደ ሸዋል ማለት ነው እኮ። እግዚአብሔር ቴንኪው በጣም ስለወደድሽው ደስ ብሎኛል። የምታገኙበትን ቦታ ጠቁማቸዋለሁ፣ የት እንደገዛሁኝ እንደዚህ አይነት ሽፎ የምታገኙበትን ቦታ። ብዙ ተመልካቾቻችን ይፈልጋሉ ይወዳሉ፣ እንደዚህ አይነት ነገር እና እንደዚህ አይነት የምታገኙበትን መላክ መግዛት የሚፈልጉ ካሉ ጠቁማቸዋለሁ። ልብሱ ራሱ ሲያምር ቲክታክ ላይ ኢንቦክስ ላይ አዋሩኝና የልጅቷን ስልክ ቲክታክ ላይ አድርግላቸዋለሁ። እና እንዴት አየሽ? እኔ በጣም ወድጃለሁ። እግዚአብሔር እናንተም ከወደዳችሁት እንዳትረሱት እንዳልኳችሁ ቲክቶክ ላይ አዋሩኝና እንትን እላችኋለሁ ኮንታክት አድርጋችኋለሁ ልጅቱ ጋር። ሶፊያ አምሮ ብቻ አንቺ ላይ ደሞ። እግዚአብሔር ቀይ ስለሆነ በቃ ከቀይ ሂጃብ ጋር በሂል ጫማ ፏፈሽ ይጣላ ጫማ ነው ለብሰው። እኔም ኩል ነገር ነው ደሞ ይለብስ ጫማ ጥቁር ነው። እንደዚህ ያረጋችሁ ቀጭ

ስለዚህ ቤተሰቦቻችን ይኸው የልጅት ስጦታ ባሰብኩት መልኩ እንደጠበኩት እንደፈለግኩት ወደዋለች። አምሮባታል። እሷ ላይ ሄዶባታል። እኔ ላይም እንደዚህ በማች እስኪ ቲክታክ ቪዲዮ እንሰራላችሁ እና እንለቅላችኋለን። ታዩት አላችሁ እዛ ላይ የበለጠ ታዩት አላችሁ እና ይቅርታ አድርገሽልኛል። በተመልካቾች ፊት ይቅርታ እንደተቀበለች በተመልካቾች ፊት ይቅርታ ይን ተቀብላለች፣ እና እንደዚህ ደስ የሚል ጊዜ ያሳልፈናል። እንደዚህ እንደሆንች ምሳ ብጋብዝሽ ጾም ሊገባ ነው። እናንተ የእኛ ወር ዲ ገብቷል፣ ጾማችን የእናንተ ደግሞ ገና ሊገባ ነው። እንደዚህ እንደሆንች ቆንጆ ምሳብ ጋብዝሽ እንደዚህ እንደሆን ብንወጣ እና ቆንጆ ምሳብ እንበላል፣ ይሻላል ቃኒጡሽ፣ ወደ ምሳ ልንሄድ ነው። እንደዚህ እንዳማረው እንዳስጠለፊ እንዳስጠላ